ልዑል ትናንትና ያደረጉት ነገር እኔ በጣም ደስ አላለኝም። ፍራንክም ቢሆን እውነት ደስ የሚል ቪዲዮ አይደለም፣ የእውነት ለመናገር ማለት ነው። ምክንያቱም ልዑል ላጥ ብሎ ወጣ፣ ከዛ ደግሞ እሷ ቆየት ብላ ደግሞ ቦርሳዋን እኮ ነው ይዛ ነው ደግሞ እሷ የተከተለ የወጣችው ማለት ነው እና ይሄ ምንም ደስ የሚል ነገር የለውም። የትናንቱ ቪዲዮ ይቅርታ አርጉልኝ እና ማለት ነው ትናንትና ደግሞ እንዳልከው ወንድማችን አይታችሁታል ብዬ ተስፋ አረጋለሁ። ሁላችሁም በጾሎትና በዱአ አስቡት። በእውነት በጣም መልካም ልጅ ነው። እግዚአብሔር አምላክ ይማርክ በሉት ይሄን አባት በጣም ነው ያሳዝነኝ፣ ማርያም ስለዚህ በቃ ላይ ይማረፍ ወልኩላችሁ በጾታታችሁ ብዱዋችሁ አስቡ ተላላለሁ። ትናንትና እንግዲህ ሄሉና ልዑልን አይታችኋል ብዬ ያስባለሁ። እዚህ ጋር ልዑል ብቻ ሳይሆን ጥፋተኛ ሄሉም ጥፋተኛ ናት። ሁላችሁም ልታቆም ይገባው ማለት ነው። ሄሉ ለልዑል ፊት ካልሰጠችው አይ አይሄድም ማለት ነው። ፊት ስለሰጠችው ነው ማለት ነው። ሲያስብ ሳስብ ልዑል ሄሉን ያፈቅራት ይመስለኛል ማለት ነው። እውነት ለመናገር ይሄ ደግሞ ሁለት ወዱ ደግሞ የሚሆን ነገር አይደለም። ሄሉ ወደ አንዱ ሰው ላይ ስትር ብለሽ መቀበጥ ነው ያለብሽ። እንደዚህ ከሆነ ነገም ሌላ ሰው እንትን ብት ያው ነው ማለት ነው። ስለዚህ እግዚአብሔር በሰጠሽን አንዱን ሰው ከእሱ ጋር ስትር ብለሽ ለመኖር ብትሞክሬ አሪፍ ነው ብዬ አስባለሁ እህቴ ማለት ነው። ስራም ቢሆን ይሄ በጣም ጥሩ አይደለም፣ የእውነት ለመናገርና ምኑም የሚያስደስት ነገር የለውም አያስደስትም። ስለዚህ ስትር ብሎ ለመኖር መሞከር አሪፍ ነው ብዬ ነው የማስበው፣ እውነት ለመናገር ማለት ነው። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም እና ጤና ፍቅር ከእናንተ ጋር ይሁን። እያውቅ በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይክ ሸር አድርጉት። ሀሳብ አስተያየታችሁን ስጡ። እንግዲህ ትናንትና አይታችሁታል ብዬ አስባለሁ ሁሉንም ነገር፣ እውነት ለመናገር ማለት ነው። እናንተ ብትሆኑ ምን ታደርጋላችሁ? ባይነኝ ማለት የሉ ለልዑል ፊት ባትሰጠው እውነት እንደዚህ አይሆንም። ፊት ስለምትሰጠው ነው። ግን ብዙዎቻችሁ ያው ልዑልን ነው እየፈረዳችሁበት ያላችሁት። ግን ሄሉ ምናት እዝጋ ልዑል ብቻ አይደለም ውዶችዬ። ሄሉዬ የሚወዱሽን ኦዲየንሶችሽን በጣም ክብር ያላቸው ምርጥ ምርጥ ኦዲየንሶች አሉ ከሚባል በላይ ማርያምን። ዩቲዩብ ላይ እንዲያንቺ አይነት ኦዲየንሶች የሉም። እውነት እውነት ነው የምናገረው። በጣም ምርጥ ኦዲየንሶች ናቸው ያላቸው ከልባቸው አስተያየት የሚሰጡ ከልባቸው ማለት ነው። እጃቸውን እንኳን አይደክማቸውም ሲጽፉ። ምየነ በጣም በጣም ምርጥ አድናቂ ናቸው ያሏት። እውነት ለመናገር እነዚህን አድናቂዎችሽን ጥሩ ነው ብዬ አስባለሁ። እውነት ለመናገር ማለት ነው። ትናንትና አይታችኋል። እናንተ ብትሆኑ እሱ እውነት እኔ በጣም እንትን ብያለሁ። ደግሞ እኮ አንገቱ ላይ ምናምን አይታችኋል። ፕራንክ ነው ሊሆን ይችላል ብዬ አስባለሁ። ግን ደግሞ ይሄ ደግሞ ፌል አይደለም፣ ጥሩ አይደለም። እውነት ለመናገር ማለት ነው። እዛ ባልሽን ቁጭ አርገሽ ከሱ ጋር ወጥተሽ ይሄ ጥሩ ነው ብዬ አላስብም ማለት ነው። ትናንትና የአብ አነጋገር ትንሽ እንትን ብሎኛል ሆነ ቦታ ላይ የተናገረው ነገር ያው እንዲህ ቀልድ የማስመሰል የምንናገረው ነገር ትንሽ እንትን ይላልና ትናንትና ላይ የተናገረው እኔ ቪዲዮ እስከ መጨረሻ ያለው ሰማለው ለእውነት ለመናገር ማለት ነውና የተናገረው ነገር ትንሽ እኔ እንትን ብሎኛል። ሆነ ለመናገር ምን አለመሰላቸው የሰጠሁሽ ሁሉ ክብር ለአንቺ የሚገባሽ አይደለም ነው ያላት። ማርያምን ላንቺ የማይገባሽ የማይገባሽን ክብር ነው የሰጠውሽ ነው ያላት እና ይህ አነጋገር ትንሽ እንትን ብሎኛል፣ እውነት ለመናገር ማለት አይዶን ነው። እናንተስ ምን ትላላችሁ? ይህን ይሄን ሲል በጣም በጣም ትንሽ ተሰምቶኛል እኔ የማይገባሽ የማይገባሽ ላንች የማይገባ ነው የሰጠሁሽ ክብር ነው ያላትና ማለት ይሄን ሲል እኔ ማለት ምን እንዲያለ አላውቅም። በቃ ይሄን አነጋገር ትንሽ እኔን እንትን ብሎኛል እውነት ለመናገር እና አንዲት ሴት ልጅ ሴት በመሆኗ ማክበርና መውደድ ያለብን ለሰው ልጅ መልክ ምናምን አይደለም ብዬ አስባለሁና ለአንቺ የማይገባሽን ፍቅር ነው እኔ ዝቅ ብዬ ፍቅር የሰጠሁሽ ለማይገባሽን ክብር ነው የሰጠሁሽ ሲላት በጣም እንትን ብሎኛለን። ይህ አነጋገሩ ይህንን የምታስደርየው ራስሽ ነሽ ሄሉ። ራስሽን ማስከበር ያለብሽ የራስሽ ነሽ። ይህንንም ያሰደብሽ የራስሽ ነገር ነው ማለት ነው። ከዚህ ጋር ወጥተሽ መሽለጥለጡ ተገቢ ነው ብዬ አላስብም። በእውነት ምንም የሚያስተምርም ነገር የለውም ይሄ። ይቅርታ አድርጊልኝና የኔ እህት ጥሩ አይደለም እውነት ለመናገር እና እኔ አሁን ያብ ሰበብ አድርጎ በዚህ ይሄዳል ብዬ ነው የፈራሁት ማለት ነው። እውነት ለመናገር ደግሞ ምን አለ ተወዳዳለሁ ወይ ብዬ ጠይቄህ አልነበረ ወይ? ለእሷ ፍቅር ካለህ ለምን አልነገርከኝም? አንችንስ ጠይቄሽ አልነበረም ወይ? ከሱ ጋር ምን አለሽ ብዬ ያለ እንግዲህ ያብትና በጣም ተናዶባቸው ተበሳይቶባቸው ነበረ ኦ ያ በጣም እንትን ነው ይቀናልም ደግሞ ችግር እንትን ነው በጣም ትዕግስት እንትን ይላል ከባድ ነው እውነት ለመናገር ሄሎ ስርዓትሽን ብትይዥ ጥሩ ነው የስ አንድ ቅንጥፍጥፎች ነው ሚሄድ ሁሽ ነው ስርዓትሽን ይዞሽ ኑሬኒ እናት በጣም በጣም ከባድ ሰው ነው። በጣም በጣም ከባድ ሰው ነው። የምሬ ነው የምላችሁ እና ትናንትና አይታችሁ ደግሞ እኮ ሄሎ ችግር አለባት። እንደዛ አድርጋ ደግሞ ሂዲያ ትሄዳለች። ልጥፍ ሂዳ እረ በስመ አብ፣ ይሄንን ካሰብሽ ታዲያ ለምን ስትራት ይማጅሽ ማለት ነው ስትርበይ እና ልኦለን ፊት ባትሰጠው አይጠጋም። ገባችሁ እና በዛ መልኩ ሰውዬውት ባይነኝ እና ሁላችሁም ልዑልን እየተናገራችሁት ነው። ልዑልን ብቻን ሳይሆን ሄሉንም ነው። እዚህ ጋር ጥፋቱ ሙሉ በሙሉ የሄሉ ነው። ሄሉ ፊት ባትሰጠው እሱ አይጠጋም። አለቀ። ፊት ሰጠው ነው። ስለዚህ ሙሉ ለሙሉ ጥፋቱ የእንትና ስለሆነ የሄሉ ስለሆነ ሄሉን ምከሯት በውስጡ የምታገኙት እህቶች፣ ይሄ ፍራንክም ቢሆን ምንም የሚያስተምረን ነገር የለውም። የሚያስተምረን ነገር ምንድነው? አንዲት ሴት ልጅ ከባሏ ጋራ ሆና ሌላ ሰው ጋር እንዴት የምትሆን ነው የሚያሳየን። ሌላ ምንም ትምህርት የሚሰጠው ነገር የለም። ፍራንክ ነው ብትሉ ማለት ነው። ለኦሎ እንዴ ደግሞ እንጀምር እንዴ። ምላላቅም ከወደር ካት ደግሞ ከባድ ነው። ወንደር ይዛት ልገባ ነው መሰለኝ አንዳም ሳትወዳት አትቀርም ሳይ ሲጀመር ሲጀምር ማለት ነው ሳየው ራሱ ሳይወዳት አይቀርም። ይዛ ጎንደር ልትገባ ነው መሰለኝ ሳስቡ እንደዛ ነው። ብቻ ለማንኛውም ውዶችዬ ይሄን እንዲያልክን ፈጣሪ ማርህ በሉት በጾሎት ብሉ አስቡት ብያችኋለሁ። እውነት በትናንትና በጣም አሳዝኖኛል እኔ ከሚባል በላይ እኔ እንጃ አንዳንዴ እኛ ሰዎች እንኖራለን ስንል መሄጃችን በቅርብ ናት። እውነት ለመናገር እና ከእንደዚህ አይነት ነገር ፈጣሪ ይጠብቀን፣ በእውነት። እውነት ለመናገር ያንን የምለው እኔ ከባድ ነው በጣም። እና እንዲያልቅ ፈጣሪ ይማረስ። እግዚአብሔር ከአንተ ጋር ይሁን እላለሁ ሄሉ። የምታገኟት ምቀርቧቸዎች ምክር ስጧል። ይሄ ምንም ደስ የሚል ነገር አይደለም። በጣም በጣም ደስ የሚል ነገር አይደለም። በቁሙ እንደ ጣለው ሳህኑን አይታችኋል። ኬክ ይዞ ከእንደገና ቀለበት ሊያረግላስ ሄሎ፣ ከእሱ ጋር አዛ እንደዛ እንዲወረው ወይ አዴጋ ነው ውሄሉ ወንችማ አትቻይ ምናቴ፣ ወንችማ ኃይለኛ ሰው ነሽ ሄሎ፣ አትቻይ ማለት ኃይለኛ ሰው ነሽ። አፋያቸው ማለት እዛ ቦይ እንደምትወዳት ይገባኛል። ለምን አልነገርከኝም አለ ታፈቅርካት ለምን አልነገርከኝም፣ ወዳት አለሁ ብትለኝ እኮ እኔ ተዋልሁኝ አለ እ ለማንኛውም ይሄ ለማለት ነው የመጣሁት። መልካም ቀን ይሁንላችሁ። ዛሬ ደግሞ የሚመጡበትን እናያለን። በያብ ቤት ወይም በልዑል ቤት ይለቀቃል ብዬ ቪዲዮ አስባለሁ ብዙ ጊዜ በሄሉ ቤት ነው የሚለቁት። እስኪ በሁለት ቤት ሲለቀቀው አገርዱ ምና ይሆናል?